ዛሬ ዘጠነኛ ቀን ምንድን ነው የሚያደርገው? መጀመሪያ የመሙ ሲመጣ ሆ አቴንስ ብራት ምናምን ያደክመኛል ምናምን ይላል። ከዛ በኋላ እየቆየ እየቆየ ትኩሳት መጣ። ከትኩሳት በኋላ ደግሞ ያሊበዋል፣ በጣም ማታ ማታ በጣም ያሊበዋል። በኃይል ነው የሚያሊበው። ልብስ በቃ በጣም ያረጅበዋል። ከዛ በኋላ ይሄ ነገር እያለ ደግሞ ሌላ በመሀል ማስመለስ ምናምን ነገር መጣ። ከዛ ቤት ስንወስድ ክንን ወስዶ ነበር። ክንኑን ሲውጥ በጣም ባሽበት ሲብስበት ስንጸል ትንሽ ይሻለው ና ከዛ እኩል ላይ ይመለስበታል። እዚ በኋላ እንደዚህ ሲያስጨንቀን ትናንት ሲያሳስበን ጠዋት መጣን። ስንመጣ አንድ ወንድም ነበር ና አንተ ያልነበር

ቆመዋል። እሺ ከዛ በኋላ ማታ በቃ በጥሩ ሁኔታ ነው ተኝቶ ያደረው፣ ከዚህ በፊት የማይተኛው። እሺ ከዛ በኋላ ወደዚህ ስንመጣ ወጀብ ጀርባ ነበር። በኋላ ላይ ስንቀመጥ ልክ እየጸለየ እሱም እየጸለየ ውሃም ሳይጠጣ በፊት እየጸለክ ነበር። ልክ መጸለይ ስትጀምር ውሃ በእጁ ይዘዋል፣ እና ከዛ አስመለሰው ሁለት ጊዜ አስመልሰውታል። ትላንት እግዚአብሔር መንፈስ ድግምት እንደበላ ምናምን ተናግሯል። ያ ነገር ከውስጥ እንደወጣ ነው እና ወቷል። አሁን አረ፣ ለኢየሱስ አጨብጩባቸው! ሃሌሉያ! ከሱ ውስጥ እንደዚህ አስመልሶ ነው ወጣው። ጌታ ምስክሬ ነው ብላችሁ እዚው ቀብራችሁ የሆነ ቅድም ብያለሁ። እንደዚህ አይነት ነገር ይዛችሁ ማለት ነው ጠላትን እያሳየ በቃ ተከብር ያለው ነገር የተሳክቷል ነገር ከሳይኛው ጀምሮ የሚጨበጥ ነገር ወደ እጅሽ ይገባ ወይ አንድ ሰው እሺ ወንድ አሁን ምን ይሰማል ከውስጥ ከወጣ በኋላ ምን ተሰማህ አሁን ሰላም ነው በሸለና እዚያ ዘለል ዘለል አድርግልኝ አረ ለጌታ ለኢየሱስ ለኢየሱስ ለኢየሱስ እግዚአብሔር አምላክ አዲስ ነገር ያደርጋል እሺ ታምራት ይሆናል ዝም ብላችሁ አይደላችሁ። የያዛችሁት ኢየሱስ ጌታ ምልክትን ያደርጋል፣ ታምራትን ይሰራል። እስቲ ይሰራል። ወደዚህ ቤት የተላከ ሞት መለክተኛ ተመቷል። አሜን። ደስ ይበል። ጌታ ካንተ ጋር ነው። ደስ ብሎ አላተ። በጣም ኢየሱስ አለ። እዚህ ቤት እግዚአብሔር ድምጽ አሰምቶኝ ነበር። እሺ፣ ሦስት ቀን ድምጽ ሰምቼ ነበርና እሺ፣ ሞት ምልክተኛ እንደሆነ ያ፣ ስንጸልይ መንፈሱ እየሄደ ይመለሳል። ኦኬ፣ ከስቀላው የተነሳ ይመለሳል። እና ሲያስጨንቅ ነበር፣ እግዚአብሔር አሁን መቶታል።

ውሃ ከሚያስያዙ በፊትም ውሃ ሲያስይዘን በጣም ደስ እያለኝ ነበረ። በጣም ከደስታው የተነሳ እንኳን ውሃ የጨበጥኩት እጄ በጣም ባህል ይንቀጠቅጥ ነበረ። እና አንደኛው በጣም ሲንቀጠቅጥ ወደ ሁለተኛውም ሲቀይርም አሁንም አልቆም ብሎ በጣም ይንቀጠቅጥ ነበረ። ከዛ ተነሳ በጣም ደስ እያለኝ ደስታ ሲሰማኝ ነበረ። እንዲሁም ደግሞ በእጄ ላይ በረከት እንዳይቀመጥ እስከዛሬ ሲገዳደረ ነበረ። መንፈስ ተመትቷል ብዬ በእምነት ተቀበልኩኝ። አለ። ለእግዚአብሔር ክብር፣ ለኢየሱስ ክብር፣ ሃሌሉያ።

አሁን ግን እግዚአብሔር ሰው ውሃ ይጸላ ትጠጣ አንድ ጊዜ ጠጥቶ ሁለት

ይፈረዳል ኢየሱስ ይፈውሳል ማለት ነው። ኢየሱስ ይፈውሳል ማለት ነው። እሷም ስታወራ ትንሽ ከበድ ብሏት ነው እንጂ እኮ ኢየሱስ ጌታ ነው ቢጠይቀው እንኳን አይዞሽ ማንም የለኝም። ራሱ ወደዚህ መምጣት ሲነሳውሉ አልቻልኩም፣ በትግል ነው የመጣሁት። መጥቼ እንኳን መቀመጥ አልቻልኩም፣ ውጭ ላይ የዘርኩ ነበር ያ። ነገር ግን እግዚአብሔር ለአንድና መጨረሻ ከውስጡ ላይ ወስዶ ፈውስ አስገባባት። አራ ለኢየሱስ ክብር ይሁንና ጌታ ደርሶልሻል። ያሺ ይሄድ ሰው ይሄ ወቅ ልከት ለስራ ለታምራት ይሁንልሽ። ጌታ ከአንቺ ጋር ነው። ጌታ በቅርች ይቆማል። እሺ ምን እንደበልልሽ ትልቅ እግዚአብሔር ኃይል እውነት፣ ሰው ማይችለው እሱ ይችላል። እሱ እረኛ እውነት፣ አልፋና ኦሜጋው ነው። የሚሰራ አባት ነው፣ ኃይል ነው። ሀሌሉያ! እሱ ይችላል። ትላንትና ዘምሮ ነኝ እየተጨናነኩ ነበር። ቆላልቼ ሁሉ ይዞኛል